እኔና ልጄ ጎዳና እንወጣለን። ልጅቷ አታ አይደለም የአባቷ ንብረት አለ። በተቻለ የኢትዮጵያ ሕዝብ ይህንን በመመልከት ልጄን እንዲያስተምርልኝና ትምህርት ቤት እራሱ የሚማረው በችግር ነው፣ በሰው እርዳታ ነው የሚማረው የእዮብ መኮነን የልጅ እናት የሆነችው ፋጡማ የቀን ስራ እየሰራው 200 እና 300 ብር እየተከፈለኝ ነው ልጄን የማሳድገው፣ የኢትዮጵያ ህዝብ ለመነኝና ልጄን ያስተምርልኝ ትላለች። እዮብ በህይወት ዘመኑ ሁለት ሚስቶችን ያገባ ሲሆን ሁለተኛ ሚስቱ ሮጣለሁ የሚለውን አልበም እናሳተመችና ካሴቱም ከፍተኛ ገቢ ያስመዘገበ እንደነበር የምናስታውሰው ነገር ነው። የመጀመሪያ ሚስቱ ግን ከአልበሙ ምንም አይነት ገቢ አላገኘችም። ጥቂት ደቂቃዎችን አብራችሁን ከቆያችሁ የእዮብ የሴት ልጅ እናት የሆነችው ፋጡማ የተናገረችውን አሳዛኝ መልእክት አጋርተናችሁ፣ እንዴትስ የአልበሙ ገቢ ተካፋይ አልሆነችም ብለን ጠይቀን ያገኘነውን መልስ እናጋራችኋለን። በእግረ መንገዳችን እዮብ መኮነን ማነው ብለን አንስተን እንዘክረዋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ አብራችሁን ጥቂት ተጓዙ። ሙዚቃ ኃጢአት ነው የሚለውን ሐሳብ ሁሉም ቤተ እምነቶች የሚስማሙበት ነገር ነው። አንዳንድ ሙዚቃዎች ደግሞ ሁለተኛ ኃጢአት ይሆናሉ። ሙዚቃ መሆኑ ራሱ ኃጢአት ሆኖ ሳለ የሚያስተላልፈው መልእክት ደግሞ ሌላ ኃጢአት ይሆናል። የእዮብ መኮነን ሙዚቃ የሚሰሙና አድናቂዎቹ የእዮብ ሙዚቃዎች እንዴት ኃጢአት ይሆናሉ ይላሉ። እሱም ራሱ እንደተናገረው በሙዚቃዬ ፈጣሪ የሚወደውን ሐሳብ አስተላልፋለሁ ይላል። እዮብ በሙዚቃዎቹ ኔጌቲቭ ሐሳቦችን ማስተላለፍ እንደማይፈልግ ይናገራል ዚህም እንደ ምክንያት የሚያቀርበው መጥፎ ዘፈን ዘፍኜ በሰው ቁስል እሾ መክተት አልፈልግም ሰው የኔም ሙዚቃ ሲሰማ መጥፎ ነገር እንዲያስታውስም አልፈልግም ይላል። እዮብ በሕይወት ዘመኑ ሁለት ሚስቶች ነበሩት። የመጀመሪያ ሚስቱ ፋጡማ ኢብራሂም ትባላለች። ትውውቃቸው የጀመረው ፋጡማ ከአረብ ሀገር ተመልሳ ለመዝናናት የምሽት ክለብ በገባችበት ወቅት እዮብ ደግሞ በክለቡ በሚዘፍንበት ሰዓት እዮብ መድረክ ላይ ሆኖ ያያታል። ቁንጅናዋም ይስበዋል። ወደ እሷ እየጠቆመ መዝፈን ይጀምራል። ከክለቡ ሲወጡ አስቁሟት ያወራታል። ተግባብተው አብሮ ጊዜ ማሳለፍ ይጀምራሉ። እሱም ቤተሰቦቹን አስተዋውቋት፣ እሷም ካስተዋወቀችው በኋላ አብሮ መኖርም ይጀምራሉ። በቆይታቸውም ፋጡማ ታረግዛለች፣ እዮብም ደስ ይለዋል። ሎራ እዮብ መኮንንም ተወለደች። ታዲያ እዮብ ለስራ ዱባይ በሄደበት ወቅት ከወይዘሮ ቲና ጋር ይተዋወቃሉ። እዮብ በዛን ሰዓት በጣም ተወዳጅና ታዋቂ የነበረበት ወቅት ነበርና ቲናም እንደምታደንቀው አግኝታ ስትነግረው ቅርርባቸው ጨምሮ ወደ ፍቅር ከፍ ይላል። ከዛም ወደ ትዳር ያድጋል። ህይወቱ እስካለፈችበት ጊዜ ድረስም የሚኖሩት አብረው ነበረ። የእዮብ ህይወት በአስደንጋጭ ሁኔታ ካለፈ በኋላ ህይወት ለሁለቱም ቤተሰቦች ከባድ ነበር። በተለይም የመጀመሪያ ባለቤቱ ፋጡማ ኢብራሂም፣ እዮብ ከሞተ በኋላ ትልቅ ገንደ እንደወደቀብኝ ነው የምቆጥረው ትላለች ፋጡማ። እኔ አልተማርኩም ስራም የለኝም፣ የቀን ስራ ነው የምሰራው። ልጄን ለማስተማር ያለኝን ወርቅ ሁሉ ሽጬ ጨርሻለሁ። ከእዮብ አልበም ለልጄ 50 ፐርሰንት ፍርድ ቤት ወስኖ ተጠቅሶልኛል ነገር ግን አፈጻጸም ባለመስተካከሉ ምንም ሳላገኝ ቀርተናል ስትል በእንባ ታጅባ ትናገራለች። የኢትዮጵያ ሕዝብም የእዮብ አድናቂዎችም ለጄና አስተምሩልኝ፣ ለእኔም ትንሽዬ ስራ አስጀምሩኝ ስትልም ትሰማለች። እዮብ መኮንን በርካታ አድናቂዎች ያሉት ተወዳጅ ድምፃዊ ነበረ። እዮባውያን በማለት የአድናቂዎች ማህበር ተቋቁሞለት ልደቱም ጭምር በደማቁ ይከበርለታል። ታዲያ ይህ የአድናቂዎች ማህበር የተቋቋመው ቲሸርቱን አሳትሞ ልደቱን ለማክበር ብቻ ነው ወይ የሚል ጥያቄ ያስነሳል። ምክንያቱም እንደዚህ የሚወዱትን ማህበር ያቋቁሙለትን ድምጻዊ ቤተሰቦች የትናችሁ ብሎ ማስታወስ የለባቸውም ወይ? ይሄ ትልቅ ጥያቄ ነው። እዮ ማለት ለኢትዮጵያ ሙዚቃ የበኩሉን ያበረከተ ነው። እዮ ማለት የረጋ ቢዮት ኢትዮጵያ ውስጥ የቀሰቀሰ ስሎ ሮክ በሱ ቀለም ሲሰማ ለጀሮ ለዛ ያለው ሲያደምጡት የማይሰለች መረዋ ነው። የሙዚቃ አፍቃሪያን ሁሉ በኢትዮጵያዊ ቀለምና በራሱ ለዛ ለማንጎራጎር ስለሚያነሳሳቸው ጠንካራ ይዘት ያላቸው ዜማዎች ለየት ባለ የቋንቋ አጠቃቀምና አገላለጽ ሁሉን ክሎት በአንድ ያሟላ እንደነበር ይመሰክራሉ። የማይሰለቹና ጥልቅ ሀሳብ ያላቸው ዜማዎቹ ሲ ሰሙም ይመስጣሉ። እርሱ ውስጣዊ ስሜትን በሚቆጣጠር መልእክት አዘል ጡም ዜማዎች ይታወቃል፣ ድምጻዊ እዮብ መኮነን። እዮብ በምስራቃዊ የሀገራችን ክፍል ጅግጅጋ ከተማ ጥቅምት 121967 ዓመተ ምህረት ተወለደ። ልጅ ሆኖ ለሙዚቃና ለኪነ ጥበብ ልዩ ፍቅር የነበረው እዮብ የጀግናም ልጅ ነው። አባቱ ሶማሊያ ኢትዮጵያን በወረረች ጊዜ ለአገሩ በቆራጥነት የተዋጋ ጀግና ወታደርም ነበር። በአፍላ እድሜው ሳለ የኦሮምኛ ቋንቋ አቀንቃኝ የዶክተር አሊ ቢራን ዘፈን ደጋግሞ ያዳ ሊያምጥ እንደነበር በህይወት ሳለ በሰጠው ቃለ መጠይቁ ጠቁሟል። እድሜው ሲጎለምስ ደግሞ የቦብ ማርሌን ሙዚቃ ደጋግሞ መስማት ያዘውትር ነበር። እዮብ ውስጡ አንዳች የጥበብ ብልጭ ታድሮበት ነበር እና ተሰጦውን ለማውጣት አንድ የሆነ አጋጣሚ መፈለግ ጀመረ። ሁሌም በኪነ ጥበብ ስራዎቹ በተለይም በሙዚቃ ሂሳብ የነበረው እዮብ በፎቶግራፍ ባለሙያ ሆኖ ጅግጅጋ ላይ አስገራሚ የሆኑ ፎቶዎችን ሲያነሳ ቆየ። የካሜራ ባለሙያነቱን አስትቶ ወደ ሙዚቃ ህይወት እንዲገባ ያደረገው አንድ አጋጣሚ ተፈጠረ። የሚኖርበት ከተማ ዝግጅጋ ላይ ከማህል ሀገር አዲስ አበባ የሙዚቃ ዝግጅት ለማቅረብ ከተገኙ አንድ የሙዚቃ ቡድን ጋር ይገናኛል። የሙዚቃ ባለሙያዎች በረፍት ሰዓታቸው እዮብ መድረክ ላይ ወጥቶ አስገራሚ የሆነ የሙዚቃ ችሎታውን ያሳያቸውና ሲዘፍን አይተው ማለፍ አልፈለጉም። አንተማ ምርጥ ሙዚቀኛ መሆን ትችላለህ፣ ለዚህ እኛ ምቹ ሁኔታ ልንፈጥርልህ እንችላለን አሉት። በወጣቱ ህልመኛ ፊት ላይም ሳቅ በረከተ። በግብዣው ተደሰተ። በደንብ ቀርበውም ብዙ ነገሩት። ለስራው ምቹ ወደ ሆነው አዲስ አበባ እንውሰድህ የሚል ጥያቄ ጥያቄ ማቀረቡለት። ጥያቄያቸውንም ያለማወላዳት ተቀበለ። አዲስ አበባ እዮብን ተቀብላ ያላትን ሰጣ። ብቁና ድንቅ ድምፃዊ ተጽዕኖ ፈጣሪ የረጌ አብዮተኛ አደረገችው። በወቅቱ ከሙዚቃ ቡድኑ ጋር ወደ አዲስ አበባ አብሯቸው መጣ። የድምፃዊ ኃይልየታደሰ ፎልከን ሁልከን የተሰኘ የሙዚቃ ክለብ ውስጥ የሙዚቃ ስራውን ማቅረብም ጀመረ። እዮብ የተፈጠረው ለሙዚቃ ነበርና መድረክ ላይ ወጦ የሌሎች ድምፃውያን ስራዎች ሲያቀርብ በብዙዎች ተደነቀ። ባለሙያዎችም ተስፋ ጣሉበት። በዚህ የሙዚቃ ክለብ ውስጥም የዶክተር የቢራን እና የቦማርሌን ዘፈኖች ደጋግሞ ያቀርብ ነበር። ይህም ቀስ በቀስ እውቅናና ዝናን ማትረፍ ወደሱ ስራዎች የመግባት እድል እንዲያገኝ ይረዳው። በኢትዮጵያ ሚሊኒየም መባቻ ይህ የሬጌ ሙዚቀኛ አቀንቃኝ እንደ ቃል የተሰኘ አልበም ለሙዚቃ አፍቃሪያን አቅርቦ እያደር ተቀባይነት አገኘ። በእርግጥ ይህ ተወዳጅ አልበም መጀመሪያ ላይ ብዙም አልተሰማም ነበር። እየቆየ ግን ሙሉ በሙሉ ሁኔታው ተለወጦ ተወዳጅነትን አተረፈ። ብዙዎች ሙዚቃዎቹን ተቀባብለው ሰሙት። በአዲስ አቀራረብና የአዚያዘም ስልቱ አደነቁት። ስሙ በመላው ሀገሪቱ ናኘ። ስራው ሁሉ ጋር ተዳረሰ። የሙዚቃው ተሎ አለመወደድ ግራ አጋብቶት የነበረው እዮብ አልበሙ ከተለቀቀ በኋላ ተሎ ምላሽ በማጣቱ ስራ ሊቀይር ማሰቡን አንድ ወቅት ላይ በሰጠው ቃለ መጠይቅ ላይ ገልጿል። እዮብ በዚህ አልበሙ ከፍ ያለ የሙዚቃ ችሎታውን ማሳየቱን የተመለከቱ ብዙዎች ሬጌ ኢትዮጵያ ውስጥ አብዮቱ ተቀጣጠለ ብለው በእዮብ ብዙ ተስፋ ጣሉ። ቀጥሎ ያቀረበው ሮጣለሁ የተሰኙ አልበም ደግሞ የእዮብ የሙዚቃ ልዩ ክህሎትን የግጥም ችሎታውን የዜማ ምርጥ ደራሲነቱንና ሁለገብ የረቀቀ ችሎታውን ፍንትው አድርጎ ገለጠው። ከበፊቱ የበለጠ ስምና ዝና ውና መድረክ ላይ እሱ ወጥቶ ሙዚቃዎቹን ሲያቀርብ የሙዚቃ አድናቂዎቹ ተከትለውና በወዴታ አብረውት ያዜማሉ፣ ወደውት በተለየ ፍቅር ያጅቡታል። የመድረክ ፈርጥ መሆኑንም ብዙዎች ተመሰከረለት። ነሐሴ 12 ቀን 2005 ኢትዮጵያውያን እጅግ መሬር ሀዘን ሰሙ። የሬጌ ሙዚቃ ስልት ኢትዮጵያዊ ቀለም አላብሶ ዘርፉን ከፍ ያደረገው የሬጌ ሙዚቀኛ የሬጌ ሙዚቃ እንዲ የሚደመጥ ምክንያት የሆነ እዮብ በወጣትነቱ ድንገት ማረፉ ተሰማ። ሩቅ አልሞ በሙዚቃው ዘርፍ ብዙ ሊሰራ የነበረው የሬጌው አብዮተኛ ሳይታሰብ ኅልፈቱ ተሰማ። ነገ ላየው እጓጓለሁ ብሎ ሳያየው ቀረ። ልክ እንደ እዮብ ሁሉ ለሀገራችን ኪነ ጥበብ ትልቅ ነገር አደርገው አበርክተው ያለፉ የጥበብ ሰዎች ቤተሰቦቻቸው የት ናቸው ብለን መጠየቅ ይገባናል። ብለን መልእክታችን እናስተላልፈን። እዚህ ጋር በቃን። አብራችሁን ስለቆያችሁ እናመሰግናለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳይረሳ፣ እንዲሁም የተሰማችሁን ሀሳብ አስተያየት በኮሜንት መስጫው ላይ ያስቀምጡልን። የዛሬን እዚህ ጋር በቃን።